ባላይም የታመነ ሰው የነገረኝን ነው ምነግራችሁ። ወደ ውጭ ሀገር ለአራት ዓመት ትምህርት ይሄዳለሁ አለው ጓደኛውን። እና ምን ላርግልህ አለው። አሁን ያው ከአንተ የሚቀርበኝ ማን ነው? ሚስቴን፣ ልጄን፣ ቤቴን፣ ኑሬን እንደን የሆነ ጠብቅልኝ አሉ። አረ ችግር የለውም እንኳን ላንተ በሰላም እግዚአብሔር ይመልስ ተባባሉ እና ያም ልቡን በጓደኛው ላይ ጥሎ የቤተሰቡን ጉዳይ ትምህርቱን እየተማረ ጓደኛውም ከጓደኛው አደራ የተባለውን ለመወጣት ሚስቱና ልጆቹን እየጎበኘ ሽር ጉድ ሲል ድንገት አንድ ቀን ወደቀ እና ያው አረገዘች፣ ከጓደኛው አረገዘች፣ ወለደች። እና ባሏም አራት ዓመቱን ጨርሶ መጣ። ሲያዩ አንድ ትንሽ ልጅ ድክድክ ይላል፣ ሌላ ልጅ ነበረው ሁለተኛ ልጅ ድክድክ ይላል። ገባው። ስለዚህ ና አለው ጓደኛውን፣ ሚስትየውንም ጠራ። ሁለቱም ልጆቹ አሉ እና ያ ጓደኛው አደራ ያልተወጣው ጓደኛ እግሩ ላይ ወደቀ። ምንም ዝብዝብ ውስጥ አልገባም፣ በእውነት በእርግጥ ልጠይቅ፣ ሁልጊዜ ሽር ጉድ ስል ደሊበሬት ሊሆን ብዬ ባይሆንም የማይገባ ነገር አድርጊያለሁ፣ እና በኃጢአት ወደኩ አንድ ነገር ለምንአለሁ ማረኛ አለው። ይሄ ይቅርታ የተጠየቀው ሰው ያደገው ነው የገረመኝ። እንደው ውሸትህን ነው እንዳትሉኝ አልኳችሁ። በቃ አደራ ስላልኩ ሚስቴንና ልጄን ለመጠየቅ ወጣ ገባ ስትል ወደክ። አንተም ጓደኛ ነህ፣ እሷም ሚስቴ ነች፣ ይሄ ከአንተ የተወለደውም ልጃችን ነው። ሕይወት ይቀጥላል አለው። እና የተነገረኝን ሰው ስከታተለው ከልቡ በሀሳቡም በድርጊቱም ፍጹም ይቅር እንዳለው የምታዩት ጓደኝነቱን እስኪሞት ድረስ አላቆመም። በጣም ብዙ ታሪክ የተሰራባቸው ትልልቅ ነገር ያደረጉ ናቸው፣ በሀገራችን ላይ። በእርግጥ ይሆናልን? አይደል ጓደኛዬ፣ ከሚስቴ ወልዶ አትሊስት ይቅር ብለውም ጓደኝነቱን ግን መቀጠል አቅም አለኝን? ምን አይነት የልብ ስፋትና ምን አይነት መለኮታዊ እውቀት ይሄ ሰው አገኘ? ይላሉ። ዳዊት ሁላችሁ የምታውቁት አመነዝሯል። በተለይ ከቤርሳቤ ጋር ሆን ብሎ አይደለም፣ ድንገት መስኮት ሲከፍት ራቁቷን ስትታጠብ አያት። እንግዲህ እንደ ሶደሬ ከተራራ ውስጥ የሚፈልቅ የሞቀ ውሃ ይኖር ይሆን እንላለሁ እንጂ እኮ ቤቷ በብረቁና መታጠብ ትችላለች። ግን እሷም ሆን ብላ አይመስለኝም ባል እንደሌላት ወይም ባሏ ውጭ ሀገር ለጦርነት እንደሄደ አይነት ሰው ራሷን አልጠበቀችም። ዳዊትም በእርግጥ ተቀጣጥረው ሳይሆን ድንገት የሆነ ነገር ነው መስኮቱን ሲከፍት ድንገት አያት። ታውቃላችሁ፣ ፍትወት ስሜት ያዘው። ብዙ ሚስቶች ነበሩት በእርግጥ እና እቺ ሴት ማንነች ብሎ ጠየቀ ማለት ነው የልቡ ምኞት ሚስጥሩ ተገለጠ ስለዚህ የነገረው ሰው የሴኩሪቲ ሰዎች ፈጥኖ ነው መልስ የሰጧት። እቺማ የኬጣዊው የኦሪዮ ሚስት ከዛስ የኤልያብ ልጅ ነች አሉት ሁለት መረጃ ነገሩት አባትየው ኤልያብ ይባላል ማን መሆኑ ነግራቸዋሉ በእውነት ባሏ ደግሞ ምንም እስራኤላዊ አይሆንም ኬጣዊ ነው ያንተው ደግሞ የታመነ ወታደር ነው ስለዚህ በግድ አምጡልኝ አለ ከእሷ ጋር ወደቀ ማለት ነው እና ከኢዮአብ ጋር ተመሳጥረው ቅኑን የእግዚአብሔርን ባሪያ ኦሪዮን ገደሉት ስለዚህ ናታን ፊት ለፊት መቶ ገሰጸው ለጠላት መሰደቢያ አድርገሃል ሰይፍ ከቤት አይርቅም እና ስንፍና አድርገሃልና እቀጣለሁ በአንድ በግ አራት በግ ትከፍላለህ ያለው ያው ዳዊት ባለው አፍ ጸናለት ትዝ ይላችኋል አራት አራት በግ ነው የሞተበት እኮ ህፃኑ ልጅ ሞታ አዶንያስ አይደለም አቢሴሎም ሞተ። ሶስት ልጆች አኪጦፌል፣ ሶስት ልጆች ነው የሞቱበት። አራት ልጆች ህፃኑ ልጅ ሞቷል፣ አቢሴሎም ሞቷል፣ አዶንያስ ሞቷል፣ አምኖን ሞቷል። አራት በግ ይክፈል ብሏል፣ አራት ከፍሏል። ብዙ በተናገርኩ በዚህ አቅጣጫ። ከሁሉም የሚያስገርመኝ ይሄ ሚስጥር የተሰወረበት ኢዮአብ ይባላል። ኢዮአብ ማለት እግዚአብሔር አባቴ ነው ማለት ነው። በብሉይ ተቀብቶ እስኪሞት የዳዊት መከላከያ ሚኒስትር ነው ኢዮአብ። የእህቱ የጽሩያ ልጅ እኮ ነው ታውቃላችሁ። እና ኢዮአብ በጦር ሜዳ ከሳውል ጦር ጋር ሲዋጉ የሳውልን ጦር የሚመራው አበኔር ነው። የዳዊትን ጦር የሚመራው ኢዮአብ ነው። የኢዮአብ ታናሽ ወንድም እንደሚዳቋ ፈጣን የሆነው አሳሄል አበኔርን ሊገለው ፈለገ። የሳውልን ጀነራል ማለት ነው። ኧረ እባካት፣ እኔ አንተን ልገል አልፈልግም አሉ አበኔር። መግደል እኮ አቅቶኛ አይደለም፣ ወንድም ቂመኛ ነው። አንተን ከገደልኩ ወደ ስጋና ደም ጦርነት ይቀየራል። ያ ደግሞ ባዶ እጁን አንቆ ሊገለው ሲሮጥ በአንድ ጦር ሲወጋው አንጀቱ ተዘረገፈ። የአሳሄል የኢዮአብ ወንድም አንጀት ነፍሱ ግን አልወጣችም። አንጀቱ ቢወጣ የጩ ጄነራል ኢዮአብ ከኋላ አገኘው፣ ወንድሙን አገኘው ማለት ነው። በአበኔር ጦር ተወግቶ ኢዮአብ አሳሄል ነፍስ ሳትወጣ የወጋህን ብቻ ነገረኛለሁ። አበኔር ወጋኛለሁ፣ የኔን ወንድም አበኔር ወጋህ፣ ወጋኛለሁ። ሞተ፣ እጁ ላይ ሞተ ማለት ነው። ኢዮአብም በአብኔር ቂም ያዘበት ይላል አለቀ ለብዙ አመት አሳደደው ይገርማችኋል ብዙ ደም ፈሰሰ የአንድ ሰው ቂም አገር ነው በበቀልና በቂም በእልህ በብዙ ተዋጋው ግን እግዚአብሔር ከዳዊት ጋር ነበርና የዳዊት መንግስት እየበረታች የሳውል መንግስት እየደከመች መጣች መጨረሻ አበኔር ባንና አታምኑ ለሜምፊቦስቴ ምን አለው እግዚአብሔር በእስራኤል ሁሉ ላይ ንጉስ እንዲሆን ዳዊትን እንደቀባው አላውቅምን? እሄዳለሁ፣ ወደ ዳዊት ይቅርታ ጠይቀዋለሁ። የእስራኤልን ህዝብ ሁሉን አስገዛለታለሁ፣ እጄን ለዳዊት እሰጣለሁ አለ። አየ ከአስራ ሁለት ነው ከሀያ ሰዎች ጋር አበኔር ወደ ዳዊት ቤተ መንግስት የጦር ካምፑስ ገባለት። ለዘመናት ሁሉ ከሳውል ጋር አብረ ያሳደድከኛ አበኔር፣ ለምን መጣህ አለው አንድ ነገር ላደርግ ይቅር በየፍየሉ ዋሻ ጉድጓድ ያሳድጅሃለሁ ቁም ስቅል ነው እኮ ያሳየው እንደ ተቀባህ እያወቅኩ ለጥቅሜ ይሆናል ለዘሬ አድልቼ ይሆናል ቢኒያማዊ ስለሆነ ሳውል እኔም ቢኒያማዊ ስለሆንኩ ለክብሬ ብዬ ይሆናል እንጂ ሳሙኤል እንደ ቀባህ በእስራኤል ላይ ንጉስ እንደሆንኩ አውቃለሁ እያወቅኩ ነው ያጠፋሁት ምንድነው የምትፈልገው ማረኝ ዳዊት ዝብዝብ ውስጥ አልገባም መገበው ይቅር አለው ሸኘው ይላል ምናል አሄዳችሁ የአመታት አበሳውን ሰረዘለት። እሱም ተምሮ የለም መማርን ያቀበታል። በሐሳብም በቃልና በድርጊትም ፍጹም ማረው ጋበዘው ይላል እኮ። አፍኖ እኮ ሊገለው ይችላል። የጦር ካምፑስ ገብቶለታል። ሂሳብ እንተሳሰብ ሌለው ይችላል። ንሳ የጠየቀን ሰው አደገኛ ነው። በኋላ ከዳዊት ጋር ታርቆ ሲመለስ በጓሮ በር መጣ። ወሬኞች ነገሩት። ለብዙ ዘመን ደም የተቃባው አበኔር መቶ ዳዊት እኮ ይቅር አለው፣ እኔ አላምንም። በእውነት ነው የምልህ፣ ይቅር ማለት ብቻ መሰለ መገበው፣ በፍቅር ሸኛው። ይሁላ ነው እዩዋብ መጣ። አበኔር እጅ ገብቶ በሰላም ለቀቀው። እንዲህ አለው፣ ይቅርታ ጠየቀኝ፣ እኔ ይቅር አልኩት። ሊሰልልህ እኮ ነው የመጣው በይቅርታ ሰበብ። እኮ ታንክህን ጀትህን ካሜራ ላይ ያነሳ ነው እሱ። ያንተ ትርጉም ነው ይቅርታ ጠየቀኝ፣ ይቅር አልኩት፣ አልቅ የራስ ጉዳይ ብሎ ተወጣ አብኔር ከዳዊት ጋር ይቅርታ ተጠያይቀው ስለተገባበዙ፣ ቂመኛው ኢዮአብ ተከታትሎ መንገድ ላይ ደረሰበት። እኔ ምል፣ አብኔር፣ አብኔር ጉዳይ አለኝ? የተላኩት ጉዳይ ከንጉስ ጋር በእርግጥ ጨርሻለሁ። ምን የቀረ ጉዳይ አለ? አይ ሰው መስማት የለበትም እና እዛች ጓዳ እንነጋገራለሁ። ወደ ስርቻ ወስዶ ከላይ እያነጋገረው ከታች በጮይ ወቅቶ ገደለው። ጸሐፊው ስለ ወንድሙ ተበቅሎ ገደለው ይላል። ይቅርታ የጠየቀውን ሰው ገደለው። በሀሳብ በቃልና በድርጊት አልተጠነቀቀም። ዳዊት ሲሰማ ልነግራችሁ አልችልም። ኢዮአብ አበኔርን ገደለው። ይቅርታ የጠየቀውን ገደለው፣ ገደለው። አምስት እርግማ አንካሳ ይጥፋ፣ እንጀራ የሚጠፋበት ከአንታ ይጥፋ አይደለም፣ ለምጻም ሆኖ እንደዚህ ያለው አምስት እርግማ ይገርማችኋል። ይህቱ ልጅ እኮ ነው ከተቀባ ጀምሮ እኮ ያገዘውን ሰው ነው የሚረግመው። ለምን መንፈስ ቅዱስ በዳዊት ተቆጣ ብትሉ ይቅርታ የጠየቀውን ቂም ይዞ። ገደለው። እንጀራ የሚያጣ አንካሳ ሰው አየ፣ ካንተ ቤት አይጥፋ ብሎ ረግመው። ኦ ኢዮአብ ፍጻሜ የሄዳችሁ በቤተ መቅደስ ውስጥ ንጉሥ ሰለሞንን ይቅር በለ እኛ ለመሰዊያ ቀንድ ይዞ ይቅር አላልክምና ይቅር አትባልም ብሎ ገደለው። እንደ ውሻ ጉድጓድ ውስጥ ቀበሩ። አገልግሎት እኮ አንደኛ ነው ኢዮአብ መሰጠት ብሎ አንደኛ ነው፣ ከነከሰ ግን አይለቅም ይቅርታ ብትጠይቀው ይቅር ለማለት አቅም የለው። ከዳዊት ጋር በየቀኑ የሰማይ ጥበብ እኮ እንደ ጡት እኮ የሚጠባ ሰው ነው ኢዮአብ። ከዳዊት እኮ መማር ነበረበት፣ ሳውልን ይቅር ሲለው መማር ነበረበት፣ አበኔርን ይቅር ሲለው ከአገልግሎት በላይ ምሕረት ዋና እንደሆነ ሊገባው ይገባ ነበር። ቂም ያዘ፣ እልህ ውስጥ ገባ፣ እግዚአብሔር ጠላ። ወገኖች ብዙ በእውነት በተናገርኩ ነገር ግን ንስሐ የገባ ሰው ሲገጥምህ፣ ሀሳብህን ቃልና ድርጊትህን መጠንቀቅ አለብህ። ለምን? እግዚአብሔር ከእኛ የተለየ ነው። በምረት ንስሐ ከገባ ምረቱ ለዘላለም ነው። ምርምር ውስጥ እኮ ይገባል። ስለ አንተ እኳ ኃጢአት ኢየሱስ ዋጋ ስለከፈለ ንስሐ ብቻ ከገባ ከሩቅ አየው አባትየው። ገንዘቡን ከጋለሞታ ጨርሶ የአሳማ ሳማ የሚሸት የራሱ ጉዳይ አላለም። ሮጦ እስከ ድካሙ ቀለበት አምጡልኝ፣ ግብዣ ነው። ልብስ ቀይሩልኝ። አባትየው እንደ ብድ አረገው። ለምን ንስሐ ገባ። በሰማይና በምድር በድያለሁ ልጅ ልባል አይገባኝም። ገና ያኔ ነው ንስሐ ኮ የገባው። ታላቁ ልጅ የንስሐ ጉልበት አልገባው፣ የንስሐ ሚስጥር አልገባው። እሱ መረጃ ነው፣ ማስረጃ ነው። በሰማይ አምላክ መልአክ ደስ የሚላቸው ሰማይ በደስታ ኮንፍራንስ ውስጥ የሚገባው ሰው ንስሐ ሲገባ እንደሆን አላወቀ። ትዝ ይላችኋል በጌታ በስተቀኝ የተሰቀለው ይመስለኛል ይሰራል በመስቀል እኮ የሚሰቀል ተራ ወንጀል ይሰራ አይደለም ሰው የገደለ በጣም ሀገርን ያመሰ ሰው ነው እና በጣም ብዙ አስቸጋሪ እናቱ ትጸልይለት አባቱ ይሁን አላውቅም አንድ ሰው የሚረዳው ግን አለ ደሙ እግሩ ሁሉ ተቆርጧል እኮ ደሙ ጠብጠብ እያለች ድንገት እኔ ስላደረግኩት ነው የምቀጣው አንተ ንጉሥና መንግሥት አለ ስትመጣ አስበኛል አለቀ ዛሬ ከእኔ ጋር በገነት ትሆናል እንደ ሰው ስትመራመር ኖ ይሄማ ቤቴን አቃጥሎ ልጄን ደፍሮ ይሄማ እንዴት መንግስት ሰማውን ይገባል ብትል ሰማይ ይስቅብሃል። ንስሐ ስትገባ ምረቱ ለዘላለም የሚገርም ምን እግዚአብሔር ምረት ወገኖች፣ የዛሬው ርዕስ ንስሐ የጠየቀ ሰው አለ ወይም ንስሐ የገባ ሰው አይተሃል? ልብህን ጠብቅ እንዳታማው፣ ቃልህን ጠብቅ ክፉ እንዳትናገር፣ ድርጊትህን ጠብቅ ከአምላክ ነው የምትጋጨው። እግዚአብሔር እኮ ምሮታል። አለቀ። ፋይሉን ማህተም አርቆ ወደ መዝገብ ቤት መልሶታል። እዳና አበሳውን በጥልቅ ባህር ጥሎለታል። ምስራቅ ከምራቅ እንደሚርቅ ኃጢአትና አበሳውን አራቀልን። ሃሌሉያ ሁላችን እኮ ተምረን ነው ወገኖች፣ ወይ ሃሌሉያ። በክርስቶስ ስናምን ተምረን ነው። ስለዚህ ነው እርስ በርስ ስንኖር ነገድ በነገድ ቋንቋ በቋንቋ ብሔር በብሔር ይቅርታ የጠየቀ ይቅር ማለት የቻለ ህዝብ ኢትዮጵያ ውስጥ ቢኖር ብላችሁ አስቡት። በእውነት የምር በሀሳብ በቃልና በድርጊት ይቅርታ ማድረግ ብንሰለጥ ኖሮ እችን የመሰለች አገርና አየር ይዘን ምድራችን ገነት በሆነች። ያስቸገረው የለበጣ ነው። እንደ አኪጦፌል ንግግሩ እንደ ቅቤ፣ እንደ ዘይት፣ ልቡ ግን ሰልፍ፣ ምቹ ጊዜ የሚጠብቅ አየ በጣም ያስገርም ነገራቸው ትንሽ እኮ ታመም አጉልተው አባስተው ይገሉሃል። አትሊስት በምልጃና በርራ እኮ አይጸልዩልህም። ብዙ ለታ ውለ ትንሽ አንድ ቀን ተሰወር ሌላ ታሪክ ጋዜጣ ነው የሚሰሩበት። ጉድ እኮ ሰው ቢበድል እንኳን ነው ምላችሁ አደለም ሳይበድል እግዚአብሔር ግን ንስሐ ለሚገቡ ምሕረቱ ለዘላለም ነው። አሜን። የንስሐን ሚስጥር እንድናውቅ እግዚአብሔር ይርዳ።